ወይዬ ትንሹዬ፣ እንዴት ነሽ? አላዛር እራሱ አይደለም ሰው ቤተሰብ ሳይሸኘው ልጅ ደህና፣ አሁን በሰላም ለአይነ ስጋ ያብቃን ተብሎ ሰው ሳይሸኛኝ ልጅ ተነስቶ ይሄዳል ስታስቢው፣ እኛ ሳንፈቅድለት፣ እኛ ደስተኛ ሳንሆንለት ሰዎች ትናንት የለቀቅሽው ቪዲዮ የተለቀቀው ቪዲዮ ላይ እኮ አይቼ በጣም ተናድጃለሁ። ምን አስቦ እንደሆነ አይሄድም። እኔ አሁን ምንም ይሁን ምንም ይሁን እሱ ምንም ይበል፣ እኔ ደግሞ የምልሽን ስሚ። እርግጠኛ ሆኜ የምነግርሽ፣ አትበሳጪ ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ሁሉ ሰላም ነው። እኔ እንግዲህ ያለንበትን ነገር እያያችሁ ነው። አላዛር ያው ካሪድ ኩ ብሎ እየበጠበጠ ነው። እኔ ከዮርዲ ጋርም ጋር ማውርተናል በስልካና ግርያት አለው እና ያለውን ነገር ተነጋግረናል። እንዴት መሆን እንዳለበትም አውርቻታለሁ። አላዛርንም ደግሞ በስልክ እያወራሁት ነበር። ግን ትናንትናና ዛሬ የለቀቀው ቪዲዮ ትናንትናና በቀደም ዛሬ አይደለም፣ ትናንትናና በቀደም የለቀቀው ቪዲዮ በጣም እያየሁት ነው። ውስጤን ነክቶታል። ትንሱም ደግሞ አሳዝናኛለች። ደውዬኑ ወደ እኔ ብላቸውም ሊመጡልኝ አልቻሉም። ትንሱንም ጠርቻት ነበር፣ እሷም ልትመጣልኝ አልቻለችም። ስለዚህ እኔ በጣም ያለው ነገር አሳስቦኛል። ምን ለመናገር ግን አላዛር ያው ሲሞክረው እንደማይሄድ እርግጠኛ ነኝ። አይሄድም። ለምን እኔ እንዲሄድ አልፈቅድለትም። ያው ረግጦኝ ከሄደ ወይ ደግሞ ረግጦኝ ጨርሶ ሄዳለሁ ብሎ ካሰበ ማሰብ አይደለም ጭራሽ የእውነት ነው ምላችሁ። እኔ እኔ እኔ ሄጄ መሸኘውም አይደለሁም። ሲቀጥልም ደግሞ እንዲሄድም አልፈቅድለትም። እኔንም ረግጦኝ ይሄዳል ብዬ አላስብም። ስለዚህ አይሄድም። በቃ ይላል የእናት ሆድ ነው። ምናልባት መጨረሻ ላይ ትስማማለች ብሎ አስቦም ሊሆን ይችላል። ግን አይሄድም፣ በተአምር አይሄዳትም እኔ አልፈቅድለትም። በቃ እውነት ገንዘቡን የልጅቷንም ገንዘብ አስጨፍጭፎ አስጨፍጭፎ መጨረሻ ላይ መቅረቱ የማይቀር ነገር ነው። በዚህ እርግጠኛ ነኝ፣ እንደማይሄድ አውቃለሁ። እና ትንሱ ደግሞ ያለችበት ነገር እረዳታለሁ። በበቀደሙ ቪዲዮ በጣም ስታለቅስ አብሬያት ነው ያለቀስኩት፣ እና ደውዬ ማውርቻታለሁ። ልትረጋጋልኝ አልቻለችም። አላዛርን አውርቼዋለሁ። የሱ ምላሽ ምንም ሊዋጥልኝ አልቻለም። እኔ በቃ መሀል ቤት በጣም ተጨነኩኝ። ቤተሰብ ያው እኔ በውስጥ ማወራቸው ብዙ ነገር ቢኖርም እኔ እነሱን ለመምከር የማደርገውን ነገር ግን በቪዲዮ ማምጣት አልቻልኩም። ለምን የትኛውን የትኛውን ቀርጫ የትኛውን ልቶ በቃ በጣም ብዙ አምባጓሮ ላይ ነው ያለ ነው። እኔ ከዚህም ተነስቼ ሄዳለሁ ብዬ ነበረ። በአጋጣሚ ትንሿ ልጅ ያው አዋሳ በወባ የታወቀች ናትና ትንሽ አመማርጎብኝ፣ ያው እዛ ሶፋ ላይ ተኝታለች። በእሷ ምክንያት ነው ሊሄድ ያልቻልኩት እንጂ እኔ ብሄድ ደስ ይለኛል። ኑ ስላቸው እምቢ አሉኝ። የማደርገው ነገር ግራ ግብት ብሎኛል በእውነት ቤተሰብ። ስለዚህ ዛሬ እስኪ እናንተው ፊት ለፊት ትንሱ ጋር ደውልና ትንሱን አወራታለሁኝ፣ አናግራታለሁ፣ እመክራታለሁ ከጭንቀትና ከዲፕሬሽን እንድትወጣ በዛ ላይም ደግሞ ይጨርስ፣ በቃ ዝም ትበለው፣ እስኪ ሲሄድ እናየዋለን። አይሄድም፣ በእውነት ነው የምላችሁ፣ አይሄዳትም። በእውነት እንዴት እናት ያልመረቀው፣ ሚስት በሰላም በፍቅር ያልሸኘችው እውነት ሳክቶለት አልቆለት ይሄዳል? አይሄድም በተአምር። ይሄም አይሆን ነገር ነው። ስለዚህ ይሄንኑ አስረግጬ ልነግራት እደውልላታለሁ። ትናንትና የሰሩት ቪዲዮ ላይ ማለት ነው። ጥላውን የሄደችው የእውነት ውስጧ ተሰብሮ ነው። አዝናለች በጣም። እኔም ውስጤ ልክ እንደሷን ነው ያዘንኩት ተሰምቶኛል። እኔ ግን ደውዬ አወራታለሁ፣ እስቲ የምትለውን ነገር እንሰማለን ካለችበት ነገር እንድትወጣ እና የብላትም ልትመጣልኝ አልቻለችም። እኔም ለመሄድ አልቻልኩም። መሀል ቤት በጣም በቃ ጭንቀት ላይ ነው ያለሁት። እውነት ቀኑ ሙሉ ስልክ አንድ ያላዛርጋ አንዴ እሷ ጋ አንድ ያላዛርጋ አንዴ እሷ ጋ አንድ ያላዛርጋ አንዴ እሷ ጋ ስደውል ነው የምውለው እውነት ለመናገር እና በጣም ችግር ላይ ነው ያለሁት፣ እግዚአብሔር በሚያውቀው እና ይሄንን ይመስላል ቤተሰብ እደውልላት አለሁ። እውነት እኔ ማዝኛለሁ። ደስተኛ አይደለሁም። እንዴት ሆኝ ደስተኛ ሆናለሁ? እነሱን እንደዚህ እየሆኑ በቃ ቀኑን ሙሉ ስደውል፣ ሆም ዛሬ ራሱ ፊቴ ክብድ ብሎታል፣ እያያችሁ ነው። በቃ ከዛ ጋር ከሷ ሳለቅስ ከሱ ሳለቅስ ነው የምውለውና በጣም ጭንቀት በቃ ጭንቅላት ይወጥሮ ይዞታል። ለማንኛውም እስቲ አብረን እንደውልና ምትለንን እንስማ ትንሱዬ እንዴት ነሽ? እንዴት ነሽ? ደና ነሽ ወይ? ደና ነኝ። ጤናሽ ሁሉ ሰላም ነው? እንዴት ነሽ አንቺ? ደና ነኝ። ደና እንዳልሆንሽ በቪዲዮ እያየው ነው። ስደውልልሽ ሁልጊዜ ሁሉ ጊዜ ደና ነኝ ምናምን ትያለሽ። እኔ እንዳላስብ ፈልገሽ ነው መሰለኝ። ቪዲዮ ላይ የማየው ሌላ፣ የምትነግሪኝ ሌላ ነው ቁማማሚ እንዳላጨናነቀሽ ምን ያው ታየዋለሽ። አንቺ ከራገርሽ ስለነበረ ለክሱ ያለበት እንዴ? ምን አስቦ እንደሆነ አላውቅም። አላዛር ግን አላዛር ራሱ አይደለም ሌላ አላዛር ነው እያየሁበት ያለው። አዎ መስሎት ነው፣ ገብቶሻል። አላደለ አሁን ሄጄ ምናምን። ምክንያቱም ቤተሰብ ያልመረቀው ሚስ ያልተደሰተችበት ሄዶም አይሳካለትም፣ ደግሞም አይሄድም። እንደማይሄድ እርግጠኛ ሆኜ ነው የምነግርሽ። አይሄድም። እኔም ደግሞ እስኪ ሰው ቤተሰብ ሳይሸኘው ልጅ ደህና አሁን በሰላም ላይነ ስጋ ያብቃን ተብሎ ሰው ሳይሸኛኝ ልጅ ተነስቶ ይሄዳል ስታስቢው፣ እኛ ሳንፈቅድለት፣ እኛ ደስተኛ ሳንሆንለት አየሁት እኮ ትናንት የለቀቅሽው ቪዲዮ፣ የተለቀቀው ቪዲዮ ላይ እኮ አይቼ በጣም ተናድጃለሁ። እንደዚህ አይደረግም። እውነቴን ነው የምልሽ። እሱ ልጅ ቆይ ምን እያሰበ እንደሆነ ምንም ሊገባኝ አልቻለም። ጌታ በሚያውቀው። እኔ እኮ ኑ ስላችሁም አልመጣም አላችሁኝ እናንተ። እኔ ምን ላድርግሽ? እኔ ማቲን እኮ ወባ ትንሽ አሟት እኮ ነው ቁጭ ያልኩት፣ በእናትሽን ዛሬ ማኪን ቤት ወስጃት ወባ አሏት። እሺ ቆይ ምን ይሻላል? እሺ ቆይ ምንድነው ወይ ካልመጣችሁ? ወይኔ፣ ካልመጣው ካልሆነ በስልክ ይኸውና፣ ጠዋት ማታ ዝም ብለን መጨቃጨቅ ሆነ እኮ የእኛ ስራ። ሁን ያቱ ወንዶና ራሱ ኮኒ ማለ አልገባኝም። ምን ሊሆን እየገባኝ አይሄድም። እኔ አሁን ምንም ይሁን ምንም ይሁን እሱ ምንም ይበል፣ እኔ ደግሞ ምልሽን ስሚ፣ እርግጠኛ ሆኜ የምነግርሽ፣ አትበሳጪ፣ አትጨናነቂ፣ አታልቅሺ። እውነቴን ነው የምነግርሽ፣ አታልቅሺ። ሴጣን አሁን በዛ በዮርዲ በኩል ሆኖ ሴጣን እየተጠቀመ ነው ስራውን። ገብቶሻል አይደለም እኔ እሷንም አናግሪያታለው፣ እኔና እሷ አውርተናል። ፀጥ በይ፣ አይሄድም። ዝም በይ በቃ። የፈለገ የልጅቷ ሳንቲም ለምን እስከ መጨረሻ ድረስ ይጨፍጭፍ፣ ከፈለገ አይሄድም። እኔ አንቺ አትጨናነቂ ነው በቃ፣ አትበሳጪ። እኔ ቪዲዮ ላይም ስትመጡ ተጨናንቀሽ እንዳላይሽ። ያምጣም፣ ዝም በይ፣ ምንም አያደርግም። እንዴ አንቺ ያለ ፍላጎትሽ ከልጁ ጋር አሰሪ፣ ምን አስጨነቀሽ? እንዴ፣ የሚያደርገው ነገር ሁሉ ደስ አይልም። አሁን የሚያረጋው ነገር ሰው እኮ ገና ገና ፕሮሰስ ላይ ነው። ፕሮሰስ አላለቀለትም ገና። ፕሮሰስ እንዳለቀለት እንደዚህ ዝም በይ። አሁን ይሄ ሁሉ ፕሮሰሱም ላይሳካለት ይችላል፣ ደግሞ አይሳካለትም። ፀጥ በይ፣ ዝም በይ፣ በቃ አሁን አንቺ ዝም ማለታችን፣ ብትችይ እንደውም ብድግ ብለሽ ብትመጪ እኔ ጋር ደስ ይለኛል። በቃ ኧረ እኔ ካልሆነ መጣት የሚያደርገው የሚያደርገው ነገር በጣም ነው የሚያስጠላው። በቃ እኔ ደስ ይለኛል። እውነት ሆነ አላዛር ስናማቅ ያኛው አላዛር እንትራው አማቅ ይሄኛው አላዛር ማን ነው? ጌታ ሆይ ይህ ልጅነትም እንዳለው መንፈስ ቀጥቶ ይበጣብጣል እንዳለው መንፈስ ነው እንዴ ይበጣል መንፈስ ነው። አሁን ማላችሁ እስከ ዛሬ ድረስ ያኔ ሊሄድ ስንትና ስንት ብቻውን በነበረ ሰዓት ስንትና ስንት ብር ሲያልቅ ያልመጣ ፕሮሰስ፣ አሁን አንቺ ትዳር ሊስ ሲል የሚመጣ ፕሮሰስ ይሄ የሴጣን ስራ ነው እንጂ እግዚአብሔርን እንዴ ይሄ በጣም የሚያስጠላ ነገር ነው። ስለዚህ አንቺ አትበሳጪ፣ እንዳትጨናነቂ። በቃ አዝነሽ እንዳላይ፣ እውነቴን ነው የምልሽ፣ አይሄድም። ፕሮሰሱም አይሳካለትም፣ በቃ አይሄድም። አንቺ እኮ ሁሉ ነገር የሚቀናው ማለት ነው፣ ቤተሰብ ሲመርቅ፣ ሰው ደስተኛ ሲሆን፣ ሚስቱ ደስተኛ ስትሆን። አዎ ደርሶ በቃ የሆነ ቦታ በጉጉት ገብቶሻል አይደለ? በጉጉት ሰው የሚጸልይለታል። እንዴ እኛ እንዳይሄድ እየጸለይን እንዴት ነው የሚሄደው? ይሆናል ብለሽ ታስቢያለሽ? ስለዚህ አይሆንም፣ አትበሳጪ፣ አትጨናነቂ፣ ምንም አትበይ በቃ ብትቺ ነይ ብድግ በይና፣ እኔ በቃ መምጣት አልቻልኩም በማቴ የተነሳ በቃ ብድግ በይና፣ እኔ ደስ ይለኛል እቀበልሻለሁ እዚህ ዘና ብለሽ ራስሽን አዝናንተሽ ፈታ ብለሽ ትሄጃለሽ። እሱ አይሳካለትም ይሄድና ይሞክር ሲያበቃ ራሱ ይቅርታ አርጉልኝ ያላችሁኝ ትክክል ነበር፣ እኔ ማሰብ አልነበረብኝም፣ ምን ሆኜ ነው ብሎ በራሱ ሳት ይመለሳል። ታያለሽ። በቃ እንዳት እንዳትበሳጪ እንዳትጨናነቂ። እሺ፣ እሺ እናቴ፣ እሺ ሰላሙኝ እግዚአብሔር ከአንቺ ጋር ይሁን። እሺ እናቴ፣ እሺ እናቴ፣ እሺ እናቴ፣ መልካም ቆይታሽ። አሚን፣ አሚን፣ አሚን። እሺ፣ ቻው፣ ቻው፣ መልካም ጊዜ። እሺ። እና ቤተሰብ በዚህ መልኩ ትንስሆን አናግሪያት አለው። እኔ እንዳልኩት ነው፣ አላዛር ይደክማል እንጂ አይሄድም። የታወቀ ነው ምክንያቱም ይበል እስቲ አሁን፣ እሷም ይሄን ያህል ሳንቲም አውጦች ያለው እንዲያድርግ ያለው ምን መሆን ይችላል? ምናም ትላለች ዮርዲም ማለት ነው። አይሆንም ብያታለሁ። የማይሆን የማይታቀድ የማይታለም ነገር ነው የጀመራችሁት ብዬ እሷንም ተናግራታለሁ። እኔ በማዘኔ እሷም ተሰምቷታል። እንግዲህ የምታደርገውን ነገር እሷ ታውቃለች፣ አላውቅም እኔ ስለዚህ። ይሄ ከሆነ አንድ ላይ ነው ካልሆነ አይሆንም ብያታለሁ። እግዚአብሔር ያለው ነው የሚሆነው። ለማንኛውም አላዛር አይሄድም። እኔ በዚህ ደምድሜ ነው የምነግራችሁ። በቃ ነግራችኋለሁ ነው በቃ ብትችል ትንሱ ብትመጣ ወደኔ እኔ ደስ ይለኛል። ካልቻለችም ደግሞ በስልክም ቢሆን እንግዲህ መሆን ያለበትን ነገር እንነጋገራለን። እግዚአብሔር ያለው ነው የሚሆነው። ቤተሰብ እናንተም አትዘኑ፣ ኮመንታችሁን በጣም እያየሁኝ ነው። በጣም ብዙዎቻችሁ ልባችሁ ተሰብሯል። በጣም ብዙዎቻችሁ ተናዳችኋል። በቃ ውስጣችሁ የተጎዳ ሰዎች አላችሁ። ይሄ ነገር ይስተካከላል፣ እንደዚህ ሆኖ አይቀጥልም። እና እባካችሁ እራሳችሁን አረጋጉ። እንደዚህ አትኑ፣ ተረጋጉ ቤተሰብ ቤተሰብ። እውነቴን ነው የምላችሁ ወዶ አይመስለኝም እኔ እንደዚህ እየሆነ ያለው በኢየሱስ ስም። ስለዚህ ተረጋጉ ብዬ እመክራችኋለሁ። እንደማይሄድ እርግጠኛ ሆኜ ነው የምነግራችሁ። እና ቤተሰብ እንደማይሄድ እርግጠኛ ነኝ። የሰው ልጅ እንዴት ከመሬት ተነስቶ ፕሮሰስ ጀምር ያለው እና ሊሄድ ነው ተቀበይ ማለት ይከብዳል። እኔ እንደዚህ እኔ፣ እውነት እኔ ምንም ያልጠበቅኩት እንደዚህ አይነት ነገር ነው። ከሱ አይቼም አላቅም። እውነት ለመናገር ያልጠበቅኩት ነገር ነው አሁን አላዛር እያደረገ ያለውና፣ አይሆንለትም፣ አይሄድም። ደጋግሜ የምነግራችሁ አይሄድም ነው። ብዙዎቻችሁ በኮመንት የምትናገሩትን እያየሁ ነው። አዝናችሁ አለባችሁ፣ ተሰብሯል። በጣም ያዘናችሁም እየመከራችሁትም ያላችሁ ኦስሎ ላይ፣ ኖርዌይ ላይ ያላችሁ ሰዎች፣ እኔ እዛ ነው የምኖረው። እንደዚህ ነው በአንድ ጊዜ ፍቃድ ማግኘት አይችልም። በአንድ ጊዜ እንደዚህ መሆን አይችልም፣ ይከብዳል የምትሉ ሰዎች አላችሁ። ይሄን ሁሉ መከራና ፈተና ውስጥ ምን ከተተው? በቃ ስደትን ምን አስመረጠው? ሲጀመር መጀመሪያ ድሮ ድሮ ድሮ ድሮ አስቦት ነበር የዛሬ ሶስት ዓመት ምናምን በላይ ያኔ አስቦት ነበር፣ ግን አልተሳካለትም፣ አልሆነለትም። ዛሬ ህይወት ሲቀና የመኖር ምዕራፉን ሲጀምር ይሄ የሴጣን የቀና ሴጣን እርድብን ብሎ በሰው ላይ አድሮ የሚሰራው ነገር ነው። ስለዚህ አይሆንም መቼም በቃ እኛ ምን ጸልያለን፣ እግዚአብሔርም ያግዘናል። እሱም ደግሞ እስከፈለገበት ይሄድ እንጂ ከሽፎበት ይመለሳል። እርግጠኛ ነኝ ይከሽፍበታል። ከዮርዲ ጋር በጣም ለረጅም ሰዓት አውርቻታለሁ። እንደውም ዛሬ ጭራሽ አልተደዋወልም። እንግዲህ ተሰምቷት ይሆን አላውቅም። ምንም ማድረግ አልችልም። ምክንያቱም እኔ መናገር ያለብኝ እሷ ገንዘቧን ብትጨፈጭፍም ገንዘቧን ብታወጣም እኔ ወይ አብረሽ ውሰጃቸው እንግዲህ መልፋትሽ ካልቀረ ገንዘቡን ሰርተው የሚከፍሉት እስከሆነ ድረስ አንድ ላይ ውሰጃቸው ብያት ነበር። ሊሆን አይሆንም ብላኛለች። ካልሆነ ደግሞ ብቻውን አይመጣም ብዬ እኔ ግልጽ ነው የነገርኳት። ስለዚህ ዛሬ እንደውም አልተደዋወልንም። በዚህን ሁሉ ጊዜ ውስጥ ዛሬ ብቻ ነው ያልተደዋወልነው እና የወርዴ ያሰበችውን ነገር ታስብ። ምንም ማድረግ አልችልም። እዚህ ጋር የሰው ሕይወት ነው በቃ። መቼም ይህን ቪዲዮ የወርዴ እየታየዋለሽ፣ አዝነሽብኝ ይሆናል ያልደወልሽው ዛሬ ቀን ሙሉ አልተደዋወልንም። ስለዚህ እኔ ለምን እንደዚህ እንደሆንሽ አላቅም። ምክንያቱም እኔም እዚህ ጋር የልጅቷም ህይወት አለ። አላዛርም ባለማወቅ ዝም ብሎ በጭፍን የሚወስነው ውሳኔ አለ። አንቺም እኔን አላማከርሽኝም፣ ዝም ብለሽ ነው የሞከርሽው። ስለዚህ እኔ ምንም ማድረግ አልችልም። ማለት ያለብኝም ብዬሻለሁ። አዝነሽብኝ ከሆነ ይቅርታ አድርጊልኝ። በዚህ አጋጣሚ አትዘኝብኝ፣ ልቤ የተሰማውን የተናገርኩት እና እባክሽን ዮርድዬ አትዘኝብኝ። በጣም ይቅርታ ልሻለው። ሲቀጥል አላዛር እባክ ከቀልብሁን በቃ ከቀልብሁን እኔን አታሳዝነኝ። በእውነት እኔ በስልክ በጣም እያወራሁህ ነው፣ ግን በቃ መልስ ሁሉ ደስ ስላላለኝ በቃ እውነት እኔ ግራ ገብቶኛል። እባክ ከቀልብሁን እላሃለሁ አላዛር፣ ወደ ቀልብ ተመለስ። የእውነት ነው ምል ነገ ተጸጽተ መተ ትንሱንም እኔንም ይቅርታ መጠየቅ አይቀርም። ምክንያቱም ቤተሰብ ያዘነብህን ጉዳይ ያልቅልኛል ብለህ አትሞክር፣ አይሆንልህም። ስለዚህ ወደ ቀልብ ተመለስ። በቃ በእውነት ዮርዲን ያደከምናትን ያስለፋናትን በይቅርታና በካሳ ማለፍ እንችላለን። ምንም ችግር የለውም። እሷም ደግሞ ትረዳናለች። ነገ ሌላ ጊዜ ሲሳካላት በሌላ ጊዜ ደግሞ ትሞክርላችኋለች ለሁለታችሁም። ስለዚህ አላዛር እባክህ ልጄ እባክህ ከቀልብ ሁን ብዬ በዚሁ አጋጣሚ እመክርሃለሁ። ትንሱዬ የኔ አስተዋይ በጣም ነው የምወድሽ። አይዞሽ፣ አትዘኚ፣ ልብሽ አይውረድ። ነገሮች ሁሉ ባሰቡት መንገድ ባሰበው መንገድ አይሆንለትም። ስለዚህ አትዘኝ፣ ልብሽ አይውረድ። ከቻልሽ ወደ እኔ ነይ ብዬ መልእክቴን አስተላልፍልሻለሁ። ወድሻለሁ፣ አይዞሽ፣ እሺ። ይህም ጊዜ ያልፋል፣ የማያልፍ ጊዜ የለም። ሁሉ ነገር በቃ ጨፍለን እንደነጋ እንደ ነቃን እስኪመስለን ድረስ ያልፋል እና ልጄ በጣም ነው የምወዳችሁ። እባካችሁ እንደዚያ አትሆኑ እላለሁኝ። እባክህን አላዛር አሁንም ደግሜ ደጋግሜ ማስጠንቀቂያ የሚሆን መልእክት የማስቀምጠው ላንተ ነው። ይሄን ነገር አስብበት፣ በስነስርዓት አስብበት። ምክንያቱም አንተ ወደዚህ ህይወት ለመግባት ስትል ዲፕሬሽን ውስጥ በሆንክ ጊዜ ከእኛ ጋር ተማክረ ነበር ነገሮችን ስታደርግ የነበረው ዛሬ ግን በግዴለሽነትም ይሁን በማንአለብኝነትም ሊሆን ይችላል፣ አላቅም እኛን ሳታማክረን እንዲህ ላደርግ ነው በዚህ ልወጣ ነው በዚህ ልገባ ነው ሳትል፣ እኔንም አባትህንም ሳታማክር እዚህ ጉዳይ ውስጥ ገብተሃል። ይሄ ነገር አይሆንልህም። ስለዚህ እኔ አስዬ ስለሌለ እንጂ ማለት ነው። የለም መስክ ሄዷል። እኔ ከመስክ አሯሩጬ እንዳላመጣው አላዛር፣ እባክህን እስካሁን ታግሽ ያለው ትመለሳለህ እራስን ትመክራለህ አይሆንም ብለ ታስባለ ብዬ ነበር። አስብበት። ይሄ ላንተ መልዕክት ነው፣ አስብበት። አባትህ ካለበት ቦታ ደንግጦ መጥቶ ሌላ ነገር ውስጥ እንዳንገባ እባክህን አስብበትና ይሄን ነገር እልባት ላይ አድርሰው። ሳታማክረን ከኛ ጋር ሳትወያይ እዚህ ነገር ላይ በራስ ጀምረ በራስ ምን ማለት ነው? ይሄ እኮ ቀልድ አይደለም። እዚ ጋር የጀመርከው ቀልድ ህይወት አይደለም ገና ብዙ ነገር እኛ ከናንተ እየጠበቅን ገና ነገ ከነገ እስኪ እነዚህ ልጆች ተማክረው በቃ ዛሬ ሽማግሌ ላኩ ይሉናል ብለን እኔና ሲየ ቁጭ ብለን የምናወራውን ነገር ዛሬ የሽማግሌውም ነገር ቀርቶ የጋብቻውም ነገር ቀርቶ ከዛ በኋላ ልሂድ አረ ይሄ በጣም የሰው መሳቂያ መሆን ነው በእናት አላዛር ልቦናህን መልሰው ጥሩ አይደለም በእውነት ጥሩ አይደለም በቃ እኛን አታሳዝነን እኛ አንዘንብ። በቃ ተመለስ ልጄ፣ በእውነት ልቦናህን አሰራው። አስዬ ቪዲዮን እያየ ምንድን ነው እሱ ይለኛል። ስለዚህ እባክህን ወደ ቀልብ ተመለስ ዮርድዬ። ምንም ነገር ቢወሰን አትዘኚ፣ በጣም ነው የምንወድሽ። በጣም ይቅርታልሻለሁ። ትንስዬ አንቺም አትዘኝ፣ ሁሉ ነገር ይስተካከላል። እንደማይሄድ እርግጠኛ ሆኜ ነግርሻለሁ የኔ ልጅ። ከሚከፋሽ ወደ እኔ ቤት መጪ፣ ደስ ይለኛል። ራስሽን አጽናኚ። እወድሻለሁ። መልካም ሁኑልኝ ቤተሰብ። መልካም ሁኑ እናንተም። ታገሱት ትንሽ ጊዜ ትግስት አድርጉ። አትዘኑ። እውነት ኩመንታችሁን እያየሁኝ እኔ ራሴ በቃ ከእናንተ ውክል ነው ልብ የተሰበረውና እባካችሁን አትዘኑላለሁኝ። በጣም ወዳችኋለሁ። ደህና ሁኑልኝ።